ሰላም ጤና ይስጥልን። ውድ የካፒታል ጋዜጣ ቤተሰቦቻችን፣ በሳምንቱ እንደምናደርገው ሁሉም በዚህ ሳምንት በጋዜጣችን የወጡና ከሰሞኑ የተከሰቱ አነጋጋሪ የቢዝነስና የኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከተካተቱት አበይት ጉዳዮች መካከል የአጎአ መታገድን ተከትሎ ከኢትዮጵያ ወጡ 18 የውጭ ኩባንያዎች እንዲሁም የፕላስቲክ ከረጢት እገዳ የፈጠረው ውዝግብና በአምራቾች ላይ የተደቀነው 12 ቢሊዮን ብር የባንክ እዳን ያካትታል። በተጨማሪም ሶስት የአገር ውስጥ ባንኮች ለግዙፉ የመርከብ ግዢ ሊሰጡት ያሰቡት በቢሊዮን የሚገመት ብድር ይገኙበታል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል እየሆኑ እያልን ወደ ቀዳሚው ዝርዝር ዘገባችን አቀናን። የአጎዋ መታገድን ተከትሎ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተሰምተዋል። የአፍሪካ የእድገትና እድል ሕግ ወይም አጎዋ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው አንድ አዲስ ሪፖርት ሪፖርት አመልክቷል። በዚህ ምክንያት የኢትዮጵያ ኢንዱስትሪ ፓርኮች 45 ሚሊዮን ዶላር የገቢ ኪሳራ ማስተናገዳቸውም ተገልጿል። የአፍሪካ ዲቨሎፕመንት ባንክ ግሩፕ ባለፈው ሳምንት ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ ጥናት መሰረት ኢትዮጵያ ከዚህ ቀደም በአጎአ በኩል ለብዙ ምርቶች ከቀረጥ ነፃ ወደ አሜሪካ ገበያ የማስገባት እድል ነበራት። ይሁን እንጂ በጥር 2022 የአጎአ መታገድ ቀደም ሲል የተቋቋመው የገበያ ትስስሮችንም የአቅርቦት ሰንሰለቶች በእጅጉ መቋረጡን በሪፖርቱ አስረድቷል። በዚህ ምክንያት ከኢትዮጵያ ኢንዱስትሪ ፓርኮች የሚላኩ ምርቶች በ223 በ24 በመቶ መቀነሳቸው እናም ይህ ደግሞ በሐዋሳ ኢንዱስትሪ ፓርክ ብቻ ከ1000 በላይ የስራ እድሎች መቋረጥ፣ እንዲሁም ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ ማስከተሉን አብራርቷል። ይህን ጨምሮ ከፍተኛ የጂኦፖለቲካዊ ውጥረቶች በሰላም የሀገሪቱን አመታዊ በጀት እንዲቀንስ፣ እናም በልማቱ ላይ አሉታዊ ተጽዕኖ ለማድረግ እንዲሁም ወሳኝ የህዝብና የሰብአዊ አገልግሎቶች አደጋ ላይ እየጣሉ መሆኑን በሪፖርቱ ተጠቁሟል። እንደ ባንኩ ሪፖርት መሰረትም ቁልፍ ለጋሽ አገራት የሆኑት ጀርመን ለ225 የእርዳታ በጀቷን በአንድ ቢሊዮን ዩሮ እንደምትቀንስ አሳውቃለች። በተመሳሳይ እንግሊዝ የእርዳታ ወጪዋን እስከ 227 ድረስ ለመቀነስ ማቀዷም ተሰምቷል። ከዚህም በላይ በቅርቡ የትራምፕ አስተዳደር በኤስአይዲ በኩል የሚሰጡም የአሜሪካም የውጭ እርዳታ ፕሮግራሞች ላይ ሰፊ የስራ ማቆም ትዕዛዝ ማስተላለፉን ተከትሎም የኢትዮጵያ ጤና ጥበቃ ሚኒስቴር ከዚህ ቀደም በዩ ሰይድና በሲዲሲ ድጋፍ ሲደረግላቸው የነበሩም አምስት ሺህ የጤና ባለሙያዎችን ኮንትራት ለማቋረጥ መገደዱን አስታውሷል። በአሁኑ ወቅት 21 ሚሊዮን ሰዎች ለአንድ ወር ያህል የሚበቃም 34880 ሜትሪክ ቶን አስፈላጊ የምግብ እርዳታ እንደ ማሽላ ጥራጥሬናም የአትክልት ዘይትን ጨምሮ በጅቡቲ ወደብ ላይ እንደሚገኝ የጠቆመው ሪፖርቱም ለዚህ ምክንያት ሲያስቀምጥ እርዳታ ወደ ኢትዮጵያ ለማጓጓዝ የሚያስችል የገንዘብ እጥረት በመኖሩ እንደሆነ ገልጧል። ወደ ቀጣይ መረጃችን አቀናን። ሶስት የኢትዮጵያ ባንኮች ኢባቶሎን የመርከብ ግዢ በቢሊዮን የሚገመት ብድር ሊሰጡት ነው ተብሏል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ኢባቶሎ አዳዲስ መርከቦችን ለመግዛት ማቀዱን ተከትሎ ሶስት የአገር ውስጥ ባንኮች ማለትም ኢትዮጵያ ንግድ ባንክ፣ አዋሽ ባንክ እንዲሁም ዳሽን ባንኪን ግዙፍ ግዢ በጋራ ለመደጎም መስማማታቸው ተገልጿል። የእርምጃ ኢባቶሎ በአሁኑ ወቅት አስር መርከቦችን የያዘው መርከብ የማስፋፋት የረጅም ጊዜ ስትራቴጂክ አካል ነው ተብሏል። ቶሎ አዲስ ሁለት የአልትራማክስ ሁለገብ የደረቅ ጭነት መርከቦችን ለመገንባት ጨረታም ያወጣ ሲሆን በተጨማሪም አራት ያገለገሉ መካከለኛ መጠን ያላቸው መርከቦች በደላሎች አማካኝነት ለመግዛት አቅዷል። እነዚህ ያገለገሉ መርከቦች ሁለት የአልትራማክስ ደረቅ ጭነት መርከቦች እንዲሁም ሁለት የኮንቴነር መርከቦች ናቸው። እነዚህ መርከቦች መገዛቱ ይባትሉም ከሶስት አስርት ዓመታት በኋላ ወደዚህ ዘርፍ እንዲመለስ ያስችሏል። የፋይናንስ ስምምነት ዝርዝር እንደሚያሳየው አዋሽ ባንክ የሁለገብ መርከብን ሲደግ ዳሽን ባንክ ደግሞ የአልትራ ማክስ ደረቅ ጭነት መርከብን ይደግፋል። የኢትዮጵያ ንግድ ባንክ ደግሞ አዲስ የአልትራ ማክስ ውለገብና ሁለቱን ያገለገሉ ኮንቴነር መርከቦችን ጨምሮ የሶስት ተጨማሪ መርከቦች ግዢ ለመደገፍ ተስማምቷል። በአጠቃላይ ኢባትሎ ለአምስት መርከቦች ጠቅላላ ውጭም 30 በመቶ የሚሆንውን በራሱ የሚሸፍን ሲሆን፣ ቀሪ 70 በመቶ በባንኮቹ ይሸፈናል። ከዚህ ባሻገር አንድ መርከብ ሙሉ በሙሉ በተቋሙ ፋይናንስ እንደሚደረግ ተገልጿል።

ምርት ገበያው የግብይት መጠን በከፍተኛ ሁኔታ ሲቀንስ አባላት ወደ አማራጭ ስርዓት እየሄዱ ነው ተባለ። የኢትዮጵያ ምርት ገበያ የኤክስፖርት ደረጃቸውን የጠበቁ ምርቶች መጠን እናም አጠቃላይ የግብይት እንቅስቃሴዎች ላይ ከፍተኛ ቅናሽ ማሳየቱን የፌዴራል ዋና ኦዲተር ጽሕፈት ቤት የ2016 የበጀት ዓመት ሪፖርት አጋልጧል። ኦዲቱ በገበያው የምርት ቅበላ፣ ክምችት እና የግብይት ስርዓቶች ላይም ወሳኝ ጉድለቶችን አጉልቶም ያሳየን ሲሆን በ2014 16 መካከል የኤክስፖርት ምርቶች መጠን ከ19 እስከ 29 በመቶ ቀንሷል። ይህም ከ47529 እስከ 59813 ሜትሪክ ቶን ደርሷል። የምርት ማካመቻ መጋዘኖች ለጎርፍ የተጋለጡና ጣሪያቸው የሚያፈስ እንደሆነም የጠቆመው ኦዲተሩ ምርት ለጫኑ መኪናዎች ማቆሚያና ናሙና መውሰጃ ቦታም አለመኖሩ፣ ዘመናዊ መሠረተ ልማት አለመሟላቱ በሪፖርቱ አመላክቷል። ምንም እንኳን ምርት ገበያው 25 የግብርና ምርቶችን ለይቶ ውል ቢኖረውም በቅርንጫፎቹ ሳሪስ፣ አዳማ፣ ዋሳ፣ ዲላ፣ ጅማ፣ አናም ቦንጋ ያሉ መጋዘኖች ውስን ምርቶች ብቻ የሚቀበሉ መሆናቸው ተገልጿል። በተጨማሪም በ2014 እና 16 መካከል በገበያው የተቀበለው የምርት መጠን ከ13 በመቶ እስከ 49 በመቶ ሲቀንስ፣ የግብይት መጠኑ ደግሞ ከ14 እስከ 51 በመቶ ቀንሷል። ይህም የገንዘብ ለውጡን ከ3.7 ወደ 11.8 ሚሊዮን ብር እንዲቀንስ አድርጎታል ተብሎ ሪፖርቱ ይህን ቅናሽ የኢትዮጵያ ምርት ገበያ አባላትን ለመጨመር መጨመር መቸገሩንም አባላትን ወደ ሌሎች አማራጭ የግብይት ስርዓቶች ለመሄዳቸው ምክንያት እንደሆነም ጠቁሟል። ወደ መጨረሻው አማራጫችን ነቀናን። የ12 ቢሊዮን ብር እዳ ተሸክመው የሚገኙ የፕላስቲክ አምራቾች በአዲስ አዋጅ ሳቢያም ለከፋ ፈተና መጋለጣቸው ተገልጿል። በኢትዮጵያ ከ860 በላይ የሚሆኑ የፕላስቲክና ጎማ አምራቾች ከባንኮችና ማይክሮፋይናንስ ተቋማት የተበደሩትን ከ12 ቢሊዮን ብር በላይ ያልተከፈለ እዳ እንዳለባቸው በመግለጽ በደረቅ ቆሻሻ አያያዝና አወጋገድ ላይ በወጣው አዋጅ ሳቢያም ለከፋ ኢኮኖሚያዊና ማኅበራዊ ቀውስ ሊጋለጡ እንደሚችሉ አስታውቀዋል። የኢትዮጵያ ፕላስቲክና ጎማ አምራቾች የዘርፍ ማኅበር የአዋጁ ዓላማ እንደሚደግፍ ቢገልጽም የአፈጻጸም ሂደቱ በአምራቾች ላይ ሊያስከትል በሚችለው ጉዳት ላይ ግን ስጋቱን አሰምቷል። ማህበሩ አዋጁ በነጋሪ ጋዜጣ ከጸደቀ በኋላ ባሉት ስድስት ወራት ውስጥ ተፈጻሚ እንዲሆን መታሰቡ ትልቅ ስጋት እንደሆነበት ገልጧል። ይህ ማጭር የሽግግር ጊዜ በሀገር ውስጥ የተመረቱ ወደ አገር ውስጥ የገቡ ወይም ለመግባት በሂደት ላይ ያሉ የፕላስቲክ ምርቶች ከኪሰራ ለመታደግ ብቻ ያለመመሆኑ ጠቁሟል። አዋጁን ተከትሎ በአምራቾች ላይ ሊደርስ የሚችለውን የፋይናንስና የንብረት ኪሰራ በተመለከተም ማህበሩ ስጋቱን ገልጿል። በአዋጁ ቀጥታ ተጽዕኖ ውስጥ ከሚገቡ 860 በላይ አምራቾች እንደ ኢሮፓውያን አቆጣጠር በ2022 ከ58 ቢሊዮን ብር በላይ የኢንቨስትመንት ካፒታል አስመዝግቧል። አዋጁን ተከትሎ አምራቾች ከስራ ሲወጡም ግም ከ248 ሚሊዮን ዶላር በላይ ዋጋ ያላቸው ማሽነሪዎች በአምራቾችና በሀገር ላይ ኪሳራ ሊያስከትሉ እንደሚችሉ ጠቁሟል። የሕዝብ ተወካዮች ምክር ቤት በዚህ ወር መጀመሪያ ላይ ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘም እስከ አምስት ሺህ ብር እንዲቀጣ ይደነግጋል። በዚህ ዙሪያ በቅርቡ የተደረጉ ጥናት መሰረትም ከ12 ቢሊዮን ብር በላይ ያልተከፈለ እዳ ከባንኮችና ከጥቃቅን ፋይናንስ ተቋማት ወዲ ያለባቸው ፕላስቲክ አምራቾች በዚህ አዋጅ አተገባበር ምክንያት ሊደርስባቸው የሚችለው ተጨማሪ ጫናም ከባድ እንደሚሆንባቸው ተመላክቷል። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁት ሰነ ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።